አስቀርተው ነው መሰለኝ። ይሄ ብቻ ለጀሚላ ነው ማለት ነው። ላጢቃ ለምን እንዳላመጣ አላቅም። ወይ ደግሞ ሚስቱ አስቀርተው ይሆን አላቅም። ይሄ ብቻ ብቻውን ነው ማለት ነው። እንት አንድ አይነት አይደለም። ሌሎቹ ግን አንድ አይነት አንድ አይነት ናቸው። ሲያማምሩ፣ ሲለበሱ ሲለብሳቸው በተለይ እንዴት እንደሚያምር እንግዲህ ገና ሊጠነሰሱ እንኳን ገና ላልተወለደ ልብስ አሁን የሶስት አመት ነው ለምን የሁለት ዓመት እና የአራት ዓመት ልብስ ነው ግን ይቀመጣለች። ለልጆች አሁን ለልጆችክ ስጥ እንኳን አንዳንድ ሰው እኮ ለአፍ ለአፍራሱ ይህንን ለምን ለልጆች እንደምንም ብለህ ስጠት። የሷ ልብስ እንኳን የለብሰዋለኮ ይባላል። እሷ ግምዳ ያለችው ይቀመጣል ነው ያለችው። አሰላሙ አሌይኩም ወረህመቱላሂ በረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ብዝዝት ይበልልኝ። እንዴናችሁ? ነው ደህና ነኝ። እንግዲህ ያው ሮዛ ልብሱን ሰታኝ ወደ ቤቴ ገብቻለሁ ማለት ነው፣ እና ልብሶቹ በጣም ነው የወደድኳቸው። እነ ጀሚላ ራሱ ያለበስኳቸው ነበረ ማለት ነው። እውነት ለመናገር ሳየ በቪዲዮ ደብሮ ነበር፣ ግን ለካን ያስመሰለችው መሰለች፣ እሷ ናት እንጂ ልብስ በጣም ነው የሚያምረው። ያምራል፣ እውነት በጣም ነው የወደድኩት። ልብሱን በአት ለካው በጣም ደስ ላይ ነበር። እሷ የለካችው ልብስ መልበስ የለብኝም ነበር ለማንኛውም ግን ማለት ነው ልብስ በጣም ደስ ይላል፣ ያምራል። በተለይ እነጂ የሚላል እንዴት እንደወደድኩት አጠይቁኝ። ሲያምር እውነት። በሌላ ቪዲዮማ ለብሸውላ ምናምን መጣበታለሁ። ያምራል። በጣም በጣም ነው የሚያምረው። ልኬን አረሳው ማለት ነው። ለማንኛውም እውነት ልኬን ስላረሳው በጣም ደስ ብሎኛል። እየለካሁት ነበር። ያምራል አያምርም? ያምራል እንግዲህ ቀሚስ ማለት ነው። በተለይ የእነ ጀሚላን ማለት ነው እኔ የእነ ጀሚላን ልክ እንዴት እንዳወቀ ገምቶ በጣም እውነት አሪፍ ገማች ነው በጣም ጎበዝ ነክኖ ታደነኩት። የእነ ጀሚላን ውስጥ ያው ማለት አንዳንድ ያጠራችኋለሁ ጀሚላን ያጠራታለሁ። ግን በጣም አጥሮ እራሱ ያምራል የሚለበስ ነው። ቢያጥርም አያስጠላም ለማለት ያክል ነው። ብቻ አላሳየኋችሁም ማለት ነው። እዛ በስነ ስርዓት አታምሩም እኔ ከኔ የበለጠ ይሄ የነ ጀሚላን እንዴት እንደወደድኩት በጣም ነው የወደድኩት ማለት ነው። እነት እንደውም ስትሄድ ስትሄድ እንደዚህ በዛ አርጋ ብታመጣ ደስ ይለኛል። እው እንግዲህ ቪዲዮ ላይ እዛም አሳይተውታል ማለት ነው። ግን እኔ እንደውም የለክ የሁሉም አንድ አይነት ነው። ግን ይሄን ቀሚስ አስቀርተው ነው መሰለኝ ይሄ ብቻ ለጀሚላ። ጀሚላ ነው ማለት ነው። ለአጥቃ ለምን እንዳላመጣ አላውቅም። ወይ ደግሞ ሚስቱ አስቀርተው ይሆን አላውቅም። ይሄ ብቻ ብቸውን ነው ማለት ነው። እንትን አንድ አይነት አይደለም። ሌሎቹ ግን አንድ አይነት አንድ አይነት ናቸው። ሲያማምሩ ሲለበሱ ሲለብሰዋቸው በተለይ እንዴት እንደሚያምር አትጠይቁኝ። ቆንጆዬ ነው። አንድ አይነት ናቸው ማለት ነው። በተለይ ደግሞ በጣም የወደድኩት ይህንን ነው። አሁን ወቅቱ ብርድ ምናምን ነገር ስለሆነ አዲስ አበባ ላይ ይበርዳል። ይህንን እንዴት እንደወደድኩት ከሁሉም ይህን የወደድኩት ማለት ነው። በጣም ነው የተመቸኝ። ይህ ስታምራ አንድ አይነት አንድ አይነት ናቸው። በጣም ነው የወደድኳቸው እየንትን ምንድን ነው ስሙ የለከው ላሳያችሁ ነበረ ግን በቃ ቪዲዮ እሰራበታለሁ ማለት ነው ለብሼው ቅጥል እንድትል ማለት ነው እና ለማንኛውም፣ ረስቼ ደግሞ ከቪዲዮ ላይ ከምንድነሱ ሮዛ ሁሉም ነገር አለ ብላኝ የረሳችው ነገር ከቪዲዮ ላይ ካሳዩት ነገር ሽቶና የሆነ ቢጃማ። ለነገሩ ቢጃማ እንኳን እኳን ወሰድሽው፣ የት ለብሰዋለሁ እንኳን ሞሰድሽው አልፈልገውም። የሆነ ቢጃማ የለም የመኝታ ልብስ እሱን ማለት ነው፣ እና ሽቶውን እኔ ሽቶ እንዴት እንዳናደደኝ ረስቸ ነው ለካል። አሁን አየት አዛይቸው እንዳጣውት ተናድጄ ከልጆቹ ጋር ሲጫጫ ረስቸው ወደ ልብስ ገባ። አሁን ሽቶውን ምን አለበት እዚህ ውስጥ ብታደርጊ? አቤት አቤት፣ ችኮላ ምንድን ነው? ሌሊቱን ሙሉ ታጥበሽበት ነው ታጥመሽበት ነው ያደርሹ እርግጠኛ ነኝ። ይሄ ለመኝታ ልብስን ስትለብስ እንዲህ ከለዋ ላይ እንዲደፍተው መሆን አለበት። ምን አለበት አሁን ሽቶ ደግሞ መወደው ሽቶ ነው። እርግጠኛ ነኝ ምን አለ እኔ ማለት ነው ከልብሱ የበለጠሽ ልብሱ ቀርቶብኝ ሽቶ ይመጣልኝ በጣም ደስ ይለኝ ነበር። እንዴት እንደተናደርኩኝ አጠየቁኝ። እውነት በብር እየተናደርኩት እኔ ራሴ እጀ ገዝቼ የመጣው ነው የሚመስለው፣ በሰው ገዝቼ ረስቼ የመጣው ነው የሚመስለው። እንዴት ሽቶው የለም ብዬ እንዴት እንደተናደርኩኝ ግን አሁን ያው ቪዲዮ እዛ ተናድጄ ጨርሼ ነው ማለት ነው እዚህ የመጣሁት መጀመሪያ ስላየሁት ማለት ነው። እና በጣም ደስ ብሎኛል። ሮዛዬ በጣም ነው የማመሰግነው። ሮዛ ናት አሁን ለልጆቼም ለእኔም ይህን ልብስ እንድለብስ ያመጣችልኝ ማለት ነው። ሮዛ ባትኖር ኖሮ ያቼን ከፍ የመሰለች ልጅ ማለት ነው ወይ ትለብሰዋለች፣ ወይ አላማረባት፣ ወይ ምን እንደምታደርገው እንኳን አላቅላት። አንዴ ለምስኪን እሰጣለሁ አንዴ ራሴ ለብሳለሁ እያለች ስትቁላለ። ግን ብዙ ልብስ አለ ብሏል ማለት ነው። የጀሚላ ካለ ሌላ ሰርቀሽ ብታመጭልኝ ደስ ይለኛ ማለት ነው። እና ሌላውን ግን የኔን አልፈልገውም። ሙሰጁ ከቻልሽ ከቻልሽ እንደው ቁጥርሽ የለኝም እንጂ ቁጥርሽ ቢኖረ ይኖር ደውዬ ውላ ነበር። በእናትሽ እተው ላክልኝ እምልሽ ማለት ነው። እና ምንድ ነው ልብሶቹን ሌሎቹን አልፈልጋቸውም። ልበሻቸው፣ ልበሻቸው ከፈለግሽ ሞሎ ያማድጊ ምን አገባኝ። ያኛውን እንኳን አልፈልግም። ግን እንደውም የኔን አልፈልግም። የልጆቼ ግን በጣም ነው ደስ ያለኝ ማለት ነው። እንደውም እስከዛሬ ይህንን ባቅ ኖሮ አምጣ እምልክን እውነት ይህን ያህል ጊዜ ስትመላለስ በምክንያት ስትመላለስ፣ አሁን በቃ የአሁኑ መሄድክ እንዴት ደስ እንዳለ። እስከ ዛሬ ራሱ ባስ መጣሁት ነው ያልኩኝ። እውነት እንገናኛለን ብዬ ባልልክ ራሱ ልብስ እኮ መምጣት አለበት። ከዛ ለሆነ ሰው ስጧት ፈለጋችሁ ምናምን ብለህ መስጠት አለበት። እውነቴን እኮ ነው እንደው ለራሴ ሳለብስ ነው ለነሱ ማለብሰው። ምንድን ነው ግን በጣም ደስ ብሎኛል። እውነት ለመናገር ፊቴ ያስታውቃላ ደስታ ምናምን በጣም ደስ ያለኝ በጣም ነው ደስ ያለኝ። እንትን ምንድን ነው ሳለብሳቸው እዚህ ላይ እያለበስኳቸው ልሰራ ቀርጽ ነበር አይመችም፣ እና ለዛ ነው። ለማንኛውም ግን እንግዲህ ለመተኛት ቸኩ እያለው ነው ምናምን ስትል ነበር። እንግዲህ በቀዩ ቢጃማ ብላለች መሰለኝ፣ እንግዲህ ልጅቷ አለመቀዩ ቢጃማ የለም። ሮዛ ግን እውነት ለመናገር ከሆነ አላየችውም መሰለኝ። ሁሉም አለ ያለችው በቪዲዮ እንዳየችው ሻንጣውን አንጠልጥላ ስትሮጥ ያለን የመሰላትና ሽቶም አለ፣ ሁሉም ነገር አለ። ምን የሌለ ነገር የለም። ብላይ መጥቼ ሽቶ የሚባል የለም ማለት ነው እንግዲህ ሮዛዬ፣ ሽቶውን ረስተሸዋል። ተሸዋል ቪዲዮውን ካይሽ ማለት ነው ሽቶውን ረስተሸዋል። ሽቶ የለም። ቢጃማን እንኳን አልፈልገውም። የት ለብሰዋለሁ? ኖርማል ነው እኔ በሽቶ የምተኛለው እና ለማንኛውም ማለት ነው እንግዲህ ቢጃማ ለእሷ ከእኔ ይልቅ ለእሷ ይጠቅማታል። ለእሷ ትቁላላበት ማለት ነው ለእሷ የጠቅማታኔ እንኳን አልፈልግም። ለማንኛውም ግን በጣም ነው የማመሰግነው ውዷ ጓደኛዬ። እውነት ለመናገር ከሆነ በራሷም ቀንታ ይሁን ለእኔ ማዝና ይሁን ግን ልጆቹ መልበስ አለባቸው ይሄ የልጆቹ ልብስ ነው ብላ ለዚህም ነበር። እውነት ሮዛ ጥሩ ልጅ ናት፣ ለልጆች የራሱ ታስባለች። አግባት ያልኩት የነበረው እንግዲህ፣ ከዛች ከመጀመሪያዋ የባሰች በቅድመት የሆነች ልጅ ዞ መቶ እንደዚህ ያደረገ ማለት ነው

ቤቱ ለሷ ሆነ ማለት ነው። ቤት በሚሊዮን አውቶ መግዛት ነው የሚሻለው። የሰባ ሺህ ትኬት ቆርጣ ላጥብ ላይ ደግ አረቧን አግብተን መምጣት ነው የሚሻለው። ቤቱ ነው የሚሻለው። በዛውም እንደውም እዛው ከተቀመጥክ እሷን ራሱ ለአረቧን ራሱ ላኪልኝ፣ አረቦች ደግ ናቸው። ላኪልኝ ላት ነበረ ትልክልኝ ነበር። እንደዚህ አንዳንድ ልብስ ነት እችን አግብተህ ከዚህ ገና ልብሴን ምናምን እንትን ከምትለች አሁን አብረን እራሱ ብንር ልብሴን ጥርግ አድርጋ ነው የምትወስደው፣ እርግጠኛ ነኝ። ለእሷ የመጣኸውን ልብስ ዘህና ሂድና ነው የምትለው። ታስታውቃለች ሙጢ ነገር ናት። ሲያዋት ማለት ነው እና ታስታውቃለች ማለት ነው። ሙጢ ነገር ናት። ለማንኛውም ግን እንግዲህ መልካም ጋብቻ ዞሮ ዞሮ ማለት ነው ገና ለገና እንግዲህ ቢጠነሰስ እንኳን ገና ላልተወለደ ልብስ አሁን ይህን አሁን የሶስት ዓመት ለምን የሁለት ዓመት እና የአራት ዓመት ልብስ ነው ግን ይቀመጣለች። ለልጆች አሁን ለልጆች ክስጥ እንኳን አንዳንድ ሰው እኮ ይህንን ለምን ለልጆችክ እንደምንም ብለስጠት የሷ ልብስ እንኳን ለብሰዋለሁ እኮ ይባላል። እሷ ግምዳ ያለችው ይቀመጣል፣ ነው ያለችው ይቀመጣል። ይሄ እንትኑ ምንድነው ስሙ? እኔማ በቃ ማለት ሮዛን ስላላየቻት ሻንጣውን ስታጣው ምን እንደምትል ባይ ደስ ይለኛል። በቃ አተው በቃ ሳይድ ምን እንደሚል በቃ እርግጠኛ ነኝ፣ ሳይድ ከሮዛ ጋር የሚጫረስ ነው ይመስለኝ ለምንድነው የሚስቴን እቃ ለምሱ? ያው ልማዱ ነው። እኔ እንዳሰደበች ስለሆነ ማለት ነው ለእርግጠኛ ነኝ። አሁን ሮዛ ሚስቱ ልብስ እንደሌለ ምናምን ስታቅ ቅውጥ ነው የሚያደርጉት። እርግጠኛ ነኝ፣ አምጭ ነው የሚላት። እኔ ግን አላመጣውም። ያው እንግዲህ መቼም እንደው ብመልስ ብመልስ እኔን ልመልስ ይችላለሁ፣ ግን የልጆችን እንደው አልመልስም ማለት ነው። ለምን ሳይ አምጣ ነው የምትለው። እርግጠኛ ነኝ፣ አምጣ እኔ ስወልድ ይለብሱታል እ አላሳይም ብላት እንዴት ልብሱን ትወስዳለች? ለው ነው የምትለው ማለት ነው። እኔ ግን ብኖር ደስ ይለኛል። ኑሬ ባያቸው እንዴት ነገረ ስራቸው ሁላ ባያቸው ሳይድ ምን እንደምትለውና ሳይድ ምን እንደሚበልስላት ባል ደስ ይለኛል። ያው ዙሮ ዙሮ ዩቱብ ላይ ወጣ ሰረቀች ምናምን ልትልም ትችላለች፣ ላትልም ትችላለች። እንግዲህ ብዬ ነው የማስበው እና ለማንኛውም ግን ሮዛ በጣም ነው ያስደሰተች ማለት ነው። እኔ ግን እውነት ለመናገር ከሆነው። ሮዛ ምንም ነው ከነ ነው ልብሱን ታመጣለች ብዬ አላሰብኩም ማለት ነው። ቪዲዮ ሲሰሩ ግን ሀቂቃ ማለት ነው። እኔ እንኳን ለእኔ ልብስ እንኳን አልሐምዱሊላህ እድሜ ላረባገን ልብስ አልፈልግም ማለት ነው። ማለት ያው ረጅም ጊዜ ስለቆየ ብዙ ልብስ ይዤ መጥቻለሁ። የልጆች ግን እያደጉ ሲመጡ የኛ ልብስ ያው ይቀመጣል። ከፈለገ ያው ያረጃል ይቆያል፣ ማለት ያረጃል፣ የቆየ ልብስ ሊሆን ይችላል እንጂ የእኛ ልብስ ያው ይቀመጣል። የልጆች ግን አይቀመጡ ከወር በኋላ እንትን ይላቸዋል ወይ ጠባቸዋል ወይ ያጥራቸዋል ማለት ነው። ለምን ልጆች እያደጉ ስለሚሄዱ ልብስ ግዴታ ቶሎ ቶሎ መገዛት አለበት ማለት ነው። አልሐምዱሊላ ይበቃቸዋል፣ ገዛላቸዋለሁ ግን ቢሆንም ማለት ነው። አሁንም ቢሆን አንድ ሁለቱ አጠር ቢላቸውም ግን ቢሆንም ግን በጣም ነው ደስ ያለኝ ማለት ነው። እና ሮዛዬ አንቺም ወልደሽ ሳሚ እንግዲህ ለአንቺ ጥሩ የሆነውን አንቺን የሚወድሽኝ ከሳይድ የበለጠ እንቁ የሆነውን የብረት መዝጋ ነው የሚባለው፣ የብረት መዝጋ የሆነውን ባል ይስጥሽ ማለት ነው። ሳይድዬ ደግሞ የምታቃጥል ምስት ትስጥ ማለት ነው። ከዚህ የበለጠ የምታቃጥል ምስት። ለነገሩ ተቃጥላል፣ ይበቃል። ከዚህም ከቀኝም ከግራም እየመጡ እያቃጠሉ ነው ማለት ነው። ይበቃል። ምንም ቢሆን የልጆች አባት እንድትጎዳ አልፈልግም፣ አልፈልግም ማለት ነው። ዝሮ እንግዲህ ልብሶቹ ላሳያችሁን የመጣሁት ማለት ነው። በሌላ ቪዲዮ ደግሞ ስመጣ ለብሻቸው እመጣለሁ ማለት ነው። አሁን ልለብሰው ነበር፣ ግን አልተመቸኝም። ለብሻቸው እመጣለሁ አሳያችኋለሁ፣ ለብሻቸው ማለት ነው። እየለበስኳቸው እነ ጀሚላንም ላሳያችሁ እችላለሁ፣ አስለብሻቸው ማለት ነው። እኛው ማለት ነው። እንግዲህ ከቻልሽ ከቻልሽ የቀረ ልብስ የልጆች የቀረ ልብስ ካለ ከሽቶ ጋር አድርገሽ ብትልኪልኝ እንደው ካላስቸገርኩሽ ለሮዛ ስጭልኝ ማለት ነው። ያው ሮዛ በምታገኝ የሚንገር ታገኘኛለች አንቺ ደግሞ ለሮዛ ስጭልኝ። እውነት ለመናገር ከሆነ ስልክሽ ቢኖረኝ ኑሮ ሳይድ እንደወጣና እንዳልወጣ ጣርቼ መንጣት አይከብደኝም ማለት ነው። ልጆችን አንዳፍታ ጣላጥ አርጌ ላጥብዬ እመጣለሁ ማለት ነው። ከፈለኩኝ መጥቼ ወስደዋለሁ። ግን በነገራችን ላይ አቅም እንደሌለሽና ምንም ነገር ማድረግ እንደማች ማለት ሌላም ነገር ቢሆን እንደዚህ ነው የምታስደርግ። እውነት ለመናገር ከሆነ አሁን ሮዛ ገብታ ሻንጣ የሚያክል ነገር ሻንጣ የሚያክል እንግዲህ ትልቅ ሻንጣ አይደለች፣ ያኔች ኤርፖርቷ ትንሿ ሻንጣ ናት። ግን ሻንጣ የሚያክል ነገር እዛ ስትወጣ ልጅቶ ማለት የለችም። አሁን እንግዲህ ይችነች እንግዲህ ለሳይድ ሚስትና የሳይድ ልጆች ወልዳ የሳይድ ልጆች ለምን ይቻሁን? ልጁን ቁጭ አድርጋ ራሱ ልትሄድ ትችላለች። እንዴት የፈለገ ነገር ቢሆን ሻንጣን የሚያክል ነገር ይሰረቃል? ሰው እንዴት በር ክፍት ጥሎ እኔም እንዴት እንትን ይላል። ከርዟ ጋ እንግዲህ ብዙ አይግባቡን፣ ጓደኛ አይደሉም። ክፍት ጥላ እንዴት በዚህ አይነት እኮ ማንኛውም ሰው ቢሄድ አሁን እኔም ቢሄድ እኮ በኖርማል ምናምን ገባ በቃ፣ ወይ ቦታት ላምጣ ወይ ቡና ላምጣ ብላ ቤቱን ጥላ ልትሄድ ነው ማለት ነው። እቺ ለምንም አትሆንም። ማለት በቃ እንደዛ ጀግና ጀግና፣ እኔ ልባም ሴት ነኝ፣ እኔ እንደዚህ ነኝ፣ ዋናው ውስጥ ነው እንጂ ከላይ አይደለም ምናምን ስትለኝ የነበረችው ባዶ ዜሮ ሆነ። ዜሮ። ባልሽ ከሌለ የቤትሽን ዕቃ ጠንቀሽ የምትጠብቂው አንቺ ነሽ። ምንም ነገር መወሰድ የለበትም አንቺ ቤት ውስጥ ድረስ እቃ እስከሚወሰድ ድረስ ብትሞች ነው የሚሻልሽ። እውነት ይህን እውነት በዚህ ሰዓት ነው እንደውም አንቺ፣ እንደውም ለዚህ ብለሽ ራሱ ራስሽን የምታጠፊ አይ ራስሽን እንኳን አታጥፊ። ለማንኛውም ግን ካጠፋሽም ችግር የለውም። ለማንኛውም ግን ማለት ነው እውነት ወሬ ብቻ ነሽ። በነገራችን ላይ አንዳንድ በጣም የሆነ ስለራሳቸው የሚያወሩ ሰዎች፣ አብዝተው ስለ ራሳቸው የሚያወራ ሰው ውስጡና ማንነቱ ባዶ ነው። በቃ ማለት ማድረግ ስላልቻለ ነኝ ነው ብላችሁ እንድታስቡለት ስለሚፈልግ ብቻ ነው የሚለፈልፈው። ለዛ ነው እሷም እኔ እንዲህ ነኝ እያለች የምታወራው ማለት ነው እና ለማንኛውም እንግዲህ ላንቺም እንግዲህ የቀረው ልብስ መልካም ልብስ ያድርግልሽ ልበሽ፣ እሱን ማለት ነው። በእኔ ምክንያት ው ልብስ በልብስ ወንሹ ማለት ነው። ለማንኛውም እንግዲህ ውዶች፣ እየወዳችኋለሁ አከብራችኋለውኝ። ሰላሙ አሌይኩም ወረሕመቱላሂ በረካቱ